ሸገር ሸልፍ በሸገር 102 ነጥብ 1 አባይ ለየኔታ አስረስ የኔ ሰው 1964 ቴብስ ሙታን ከተማ አባይ ከጸጋዬ ገብረ መድህን አባይ አባይ የምድር ዓለም ሲሳይ የቅድመ ጠቢባ ናዋይ አባይ የጥቁር ዘር ብስራት የኢትዮጵያ ደም የኩሽ እናት የዓለም ሥልጣኔ ምስማክ ከጣና በር እስከ ካርናክ በጡትሽ ቅፍ እንዲላክ ለራህ ለፀሐዩ ግማድ ለጣህ ለከዋክብት አምላክ ከጥንተ ፍጡራን ጮራ የመነጨሽ ከኩሽ አብራክ አባይ የምድረኩሽ መኩሪያ በቅድመ ታሪክሽ ጥርጊያ ከደምቢያ እስከ ኑቢያ ከሜንፊስ እስከ መራዌ በስልጣኔሽ ትንሣኤ ከዴልታሽ እስከ ዴር ሱልጣን ከኡመራህ እስከ ኡምድሩማን አባይ የአቴስ ሴጡቶች ግጥ የዓለም የስልጣኔ እምብርት ጥቁር አባይ የጥቁር ምንጭ የካም የስልጣኔ ፍንጭ አንቺ የምድር ዓለም ሲሳይ በረሃውን ጥለሽ ግዳይ ሰሐራን እንዳክርማተልም ሰንጥቀሽው በወዝሽ ደም በጥበብሽ ስርወፍና አንቅተሽ ባንቀልባሽ አዝለሽ የቅድመ ታሪክን ዝና የራምሴስን አበ ሲምቦል የመነስን ልዕልና በአልፋ የአልሙጋን ሐውልት የቢያንኬን ፍልስፍና በኮማምቦ የሶባቃን በናፓታም የኤዛና ፊላዬ ያቴስን ምኵራብ በልቅጾር ያመኑን ዜና አባይ ታላቅ ቅድመ ተስፋ የኪነት ጉባኤ አልፋ ረቂቅ አባይ ያንቺ መገን ምጥቀትሽ አይተነተን የእጅ ማስነሻሽ በረከት ግብርሽ ከአድማሳት ሲከተት መንጣሊያሽ ከዕለት ዕለት መሻገሪያሽ ከዓመት ዓመት በመሥዋዕት ሲወድቅልሽ በስማሜ ሲፈስልሽ በመመለክ በመመስገን ጽላትሽ ከዘመን ዘመን በአዝርት አበቅቴሽ ሲታጠን አቤት፣ አባይ አንቺ መገን አባይ ረቂቅ የጠቢብ ዘንግ የከዋክብትን ሰልፍ ደርግ የጨረቃን ጉዞ ፈለግ አስቀምረሽ በጠቢብ ዘንድ በፍሳሽሽ ውጣውረድ በሙላትሽ ሚዛን ረገድ የሰማይን ጥርጊያ መንገድ የጊዜ መለኪያ ሰዓት ዜኒት ባንቺ ተቀምራ ከቴብስ እስከ ዳን ዳራ ብሥራትሽን እንዳደመራ ሥልጣኔሽ እንዳበራ የመጽሐፈ ሙታን ዜና አድርጎሽ ቅድመ ገናና ዛሬ ወራቱ ራቀና ምድር ዓለም ያንቺን አድናቆት ፈለጉን መሻት ተስኖት እንዲህ ባንቺ መንከራተት ታሪክ ወሮታሽ ጠፍቶበት ትላንት በባዕድ ጩኸት ዛሬም ባላዋቂ ሁከት ቋንቋ ለቋንቋ ቢራራቅ የቅድሚያሽ ንድፍ ላይ ፋቅ እዚህ ደማም እዚያ ተማም እባልሽ ብቻ ባይበቃም የቀስሽ ጭብጥ ይዞታ ሆሄታሽ እስካልተፈታ አባይ ፋናሽ የሕልም ርቅ ፈለግሽም ቢሆን ደቂቅ እንዴት እንዴት ነበር ብለን ካልደረስንበት ፈልፍለን የጥንቱ አባይ እንዴት ትሆን አባይ አብይ አባይ ጊዮን ከምንጯ የጥበብ ሳሎን ግሪክ ፋርስና ባቢሎን ጭረው ባቀዱበት ሰሞን አባይ የአማልክታን ቀልባ የቤተ ጥበባት አምባ ተኩሽ ከኩሽ የቅድመ አበው ብሁል ከተራራሽ አናት ቁልቁል የሰው ዘር የታሪክ ፊደል ገና ከጽንሱ ሲረቀቅ ሲሰይም የትብቱን ቆባ ምጥቀቱን ለማንጸባረቅ ዘላለሙን ለማሳወቅ እስከ ሜዲትራንያን ጢስ ሳትሽ ሲፍለቀለቅ አባይ አብይ አባይ ጊዮን ለአማልክቶች አምላክ ላሞን የኪነት ምንጩ ምትሆን ለኦሩስ ሩቶ አክናፋት ለነ ዳዮናይሶስ አባት ከምብርትሽ የፀሐይ አምላክ ተቀስቶ በሰማያት ያረበበብሽ እንደ ሰዓት ጥቁር አባይ የጥቁር ምንጭ የካም የስልጣኔ ፍንጭ የቅድመ ታሪክሽ ጥርጊያ ከደምቢያ እስከ ኑቢያ የኢትዮጵያ ደም የኩሽ እናት አባይ የጥቁር ዘር ብሥራት የዓለም የስልጣኔ ምስማክ ከጣና በር እስከ ካርናክ በጡትሽ ቅፍ እንዲላክ ለራህ ለጸሐዩ ግማድ ለጣህ ለከዋክብት አምላክ ከጥንተ ፍጡራን ጮራ የመነጨሽ ከኩሻ ብራቅ ሰሃራን እንደ ምሁር ተልም ያለመለመሽ ቦዝሽ ደም የቅድመ ጠቢባን አዋይ አባይ የምድር ዓለም ሲሳይ ለይኔታ አስረስ የኔ ሰው 1964 ቴብስ ሙታን ከተማ ከጸጋዬ ገብረ መድህን። የሰማችሁት የሎሬት ጸጋዬ ገብረ መድህንን አባይ ግጥም ከእጅጋየሁ ሽባባው አባይ ጣመ ዜማ ጋር ነበር። እንደምሰለብታችሁ የሸገር ሼልፍ ቤተሰቦች ዶክተር አለማየሁ ዋሴ ችቦ በሚለው መጽሐፋቸው ካሰፈሯቸው ጽሁፎች አንዱን አበበ ባልቻ እንዲህ ያነበዋል። ስሜን የማታውቀው የሥራ ባልደረባዬ። አለማየሁ ዋሴ ሸቴ ችቦ። የዶክተሬት ትምህርቴን ጨርሼ ወደ ሀገሬ ከተመለስኩ በኋላ ለብዙ ጊዜ እንግዳ ሆኖ መልመድ የተቸገርኩት በሁሉም ቦታ በሁሉም ሰው ዶክተር የተባልኩ መጠራት ነበር። ከስሜ በፊት ዶክተር የሚለውን ቀጽሎ በደንብ ስሜን መጥራት አንድ ነገር ነው። ነገር ግን ዶክተር ብቻ ብሎ መጥራት ሁል ጊዜ ምቾት የማይሰጥ ስሜት ይፈጥርብኝ ነበር። በተማርኩበት ዩኒቨርሲቲ ከፕሮፌሰር ጀምሮ ሌሎች ፒኤችዲ ያላቸው ለመጀመሪያ ጊዜ ለመተዋወቅ ወይም ኦፊሴላዊ የሆነ መድረክ ላይ ካልሆነ በስተቀር በስማቸው መጠራራት በጣም የተለመደ ነበረ። ስሜን አቆላምጠው ከሚጠሩኝ ቤተሰቦቼ ጀምሮ አሳጥረው የሚጠሩኝ ጓደኞቼ ጭምር ዶክተር የሚለውን ስም በአንድ ጊዜ የለመዱት። በኃላፊነት ተመድቤ በመሰራበት ድርጅትም ሁሉም አለማየሁ የሚለውን ስሜን ትተው ዶክተር እያሉ ይጠሩን ጀመር። ዶክተር የሚለው ስም ከመደጋገሙ የተነሳ በድርጅታችን ተቀጥሮ የሚሰሩ የፕሮጀክት የጉልበት ሠራተኞች ዶክተር የሚለውን ስም ሲሰሙ ዋና ስሜ እየመሰላቸው ጋሽ ዶክተር እያሉ ይጠሩን ጀመር። እናትና አባት ያወጡልን ስም እየተረሳ በዶክተር ተተክቶ ከሱም ላይ ጋሼ የሚል እየተጨመረ በቃ ሰብዓዊነቴ አርቲፊሻል እየሆነ የሄደ ይመስለኝ ነበር። አንድ ቀን ከአንድ ዓመት በላይ አብራኝ የሰራችውን የድርጅታችን ሰራተኛ ኢትዮጵያ አየር መንገድ ሄዳ ትኬት ከባህር ዳር ወደ አዲስ አበባ እንድትቆርጥልኝ ላኳት። ይህች የሥራ ባልደረባዬ እጅግ ትሑት፣ ቅንና ታታሪ ሰራተኛ በመሆኗ በጣም የምትቀርበኝና የማከብራት ነበረች። እርሷም ለእኔ ያላት ቀረቤታ ከሥራ ባልደረባነት ወደ ወንድምነት ያዘነበለ ነበር። ባዘዝኳት መሰረት ትኬት ቢሮ ድረስ ያሄደችበትን ለአየር መንገድ ሰራተኞች ስትነግራቸው እሺ የተጓዥን ስም ማን እንበል ይሏታል። እርሷም ዶክተር ትላለች። ማዕረጉ እንዳለ ሆኖ ዋናውን ስሙን እንጂ ሲሏት ከየት ታምጣው። ወዲያው ስልክ ደወለችልኝና ዶክተር ስምህ ማን ነው አለችኝ እየተቸገረች ይህን ያክል እየተቀራረብን ከዓመት በላይ አብረን ሰርተን እንዴት ስሜን አታውቂውም? ስላት በሀፍረት እንጃ በቃ ሁሌም ዶክተር ዶክተር ስለምንል ስምህን አስቤ አላውቅም አለች። እርግጥ ነው ይህ ነገር ካስተዋል ነው በብዙ ቦታዎች ሊከሰት የሚችል ነው። ሆስፒታል ውስጥ ነርስ ወይም ሲስተር ብለን የምንጠራቸውን ስማቸውን ላናውቀው እንችላለን። ዶክተሮችም እንደዚያው። በሚሊተሪውም ሳጂን፣ ኮሚሽነር፣ ኮሎኔል፣ ጀኔራል እያልን አክብረን እንጠራ ይሆናል ዋና ስማቸው ግን በጊዜ ሂደት ላናውቀው እንችላለን። በሀገራችን ለማዕረግና ለሙያ መጠሪያ የምንሰጠው ዋጋ የጋሸበ ይመስላል። አንዳንዱ የሥራ መስክ መጠሪያን የማዕረግ አድርገን በእርሱ ለመጠራትና ለመጥራት ያምረናል። አርሶ አደር ከሌ፣ አርቲስት ከሌ፣ ድምፃዊ ከሌ፣ ሰዓሊ ከሌ፣ ኮማሪት ከሌ፣ ጋዜጠኛ ከሌ፣ ደራሲ ከሊት ወዘተረፈ። አሁን አሁንማ በተቋም የተሰጠንን የመዋቅር እርከን መገለጫና መጠሪያ እንደ ማዕረግ እንደርበዋለን። ረዳት ፕሮፌሰር፣ ተባባሪ ፕሮፌሰር፣ ወዘተረፈ። በዚህ አፍቅሮተ ማዕረግ የተነሳ ማዕረግ የሚያስገኝ ስልጠናዎችን እየወሰድን ባለንበት ወቅት መቆየቱ አላስችለን እያለ እጩ ዶክተር፣ እጩ መሐንዲስ የሚል መጠሪያ በአደባባይ ይዞ መውጣት የተለመዱ ሆኗል። ማዕረጎች በአካዳሚ እድገት ወይም በመልካም ስብና ሊሰጡ ይችላሉ። እንደዚህ አይነት ማዕረጎች በሁሉም ቦታ በሁሉም ጊዜ በውጭው ዓለም መጠሪያ ሆነው አናያቸውም። እርግጥ አንዳንድ ማዕረጎች ከአካዳሚያዊ ውጤት ተያይዘው የሥነ ልቦና ዋጋ ለተገልጋዩ ለማስተላለፍ ሲባል የሚሰጡ በተለይ በሥራ ቦታ ሁሌም ልንጠራባቸው የሚገቡ ማዕረጎች አሉ። ለምሳሌ የሕክምና ዶክተሮች ለህሙማኑ ተስፋ፣ የሥነ ልቦና መቃናት ሲባል በሕክምና ተቋማት ውስጥ ከነጭ ጋዋናቸው ጋር ዶክተር እየተባሉ ሊጠሩ አስፈልጓል። ለነሱ የተለዩ ደረጃዎች ከመስጠት አንጻር ሳይሆን ህሙማኑን ከማጽናናት አንጻር ነው። የጸጥታ አካላት ኢንስፔክተር፣ ኦፊሰር፣ ኮማንደር ቢባሉ በሕብረተሰቡ ውስጥ የሕግ ልዕልና ስሜት ይፈጥራሉ። ክቡር ዳኛ የሚለው ፍትህን ከማስፈን አንጻር ማዕረጉ ግድ ይላል። ከዚህ ውጪ በኦፊሻል ተግባቦት ካልሆነ በስተቀር አንድን የግብርና ባለሙያ ወይም የሂሳብ ሊቅን እድርና ዕቁብ መካከል ወይም መጠጥ ቤት ዶክተር ወይም ፕሮፌሰር ብሎ መጥራትም ሆነ መጠራት ራስን ወይም ሌላውን ለማግዘፍ ከፊውዳላዊ አስተሳሰብ የመነጨ ግብዝነት ካልሆነ በስተቀር ምንም ማህበራዊ ፋይዳ የለውም። አንዳንድ ማዕረጎች ደግሞ ለሙያው የተሰጡ በመሆኑ ከሙያው አውድ ውጭ ትርጉም የለሽ ይሆናሉ። ለምሳሌ በመሰረቱ ፕሮፌሰር የሚለው ማዕረግ ለመምህርነት የተሰጠ መጠሪያ ነው። ፕሮፌሰር የሚለው ማዕረግ ከመምህርነት ሙያ ውጭ ሲኬድ አብሮ መውሰድ ፀሐይ ወይም ጨረቃ በሌለችበት የራስን ጥላ እንደመፈለግ ነው እና ይሄ ሰው ግብርና ሚኒስቴር ወይም ውጭ ጉዳይ ሚኒስቴር ቢሆን፣ በቃ ሚኒስትር የሚለው የሚበቃ ማዕረግ ነው። ፕሮፌሰር የሚለው ከሲቪ ጋር የሚቀመጥ ይሆናል እና ይሄ ምን ክብር ይቀንሳል። አምባሳደር የሚለው ማዕረግም እንዲሁ ይመስለኛል። በብዙ ሀገሮች የመንግሥት ባለሥልጣናት በተለይ ሚኒስትሮች ጠቅላይ ሚኒስትሮች፣ ፕሬዚዳንቶች በአካዳሚ ማዕረጋቸው ሲጠሩ አይሰሙም። በህዝብ ተመርጠው ከተሰየሙበት የመንግሥት መጠሪያ በላይ ሌላ የክብር ድሪቶ የላቸውም። ሲሾሙ የቀደመው ሥራቸውና ስኬታቸው በዝርዝር ይገልጻል። ከዚያ በኋላ ግን ለሕዝቡ ሚኒስትር ወይም ጠቅላይ ሚኒስትር ናቸው ወይም ፕሬዚዳንት ናቸው። አሁን አሁን አንድ ማዕረግ አልበቃን እያለ አከታትሎ ማዕረግ መደርደር ስምንና ማንነትን ከሰዎች ሕሊና የማራቅ አባዜ እየጨመረ መምጣቱ በጣም ይገርማል። ዶክተር አባ እከሌ፣ ዶክተር ፓስተር እከሌ፣ ሚኒስተር ዶክተር እከሌ፣ ዶክተር ሼክ እከሌ፣ ዶክተር ኢንጂነር እከሌ፣ ዶክተር አምባሳደር እከሌ፣ ክቡር ዶክተር እከሌ ወዘተረፈ። እስቲ ከክቡር በላይ ምን አለ? እናም ይህን ሁሉ የማዕረግ ድሪቶ የምንሸከሙ ለምን ይሆኑ ብዬ ብዙ ጊዜ እገረማለሁ። በእርግጥ በሀገራችን ከህዝቡ ቁጥር አንጻር የተማረው እና ማዕረግ የሚቀጽለው ሰው ቁጥር ትንሽ ከመሆኑ የተነሳ ብርቆኖብን ነው ሊሆን ይችላል። ግን ግን ከህዝብ ርቀን ለመታየት ከሆነ ምን ያደርግልናል? ለሰው እንደ ስሙ ለጆሮ የሚጥመው ቃል የለም ይባላል። ይህን ጣፋጭ ቃል በተደረደረ ማዕረግ በመሸፈን ሰብአዊ ደስታ ለምን እናጣለን? የተቋማት መሪነት ስልጠና የምትሰጥ አንዲት ወዳጄ በአንድ ወቅት በእኛ ሀገር የትምህርት ውጤትና ማዕረግን ከጥቅምና ከክብር ጋር በቀጥታ የማያያዝ በሽታን ስታስረዳ ዲግሪ ወይም ማዕረግ መያዝን ሃቪንግ እና በዚያ ልክ ሆኖ መገኘትን ቢንግ ለያየተን አለማወቃችን ነው ብላ ነበር። በመያዝ ብቻ እድገትና ክብር ከማህበረሰቡ፣ ከተቋማት፣ ከመንግስት መጠየቅ አገር ያቆረቁሳል። ሁሉም ማዕረጉን የሚፈልገው ሆኖ በመገኘት ሳይሆን በመያዝ ስሌት ህብረተሰቡ ላይ ሸክም ለመሆን ወይም ገዝፎ በመታየት የሞራልና የቁስ ጥቅም ለመቀራመት ይመስላል። ታዋቂዋ ደራሲ ሊሳ በቬር ለማዕረግ ቀድሞ የሚጨነቁ ሰዎች ማዕረጉ ለሚያስከትለው ጥቅም ትኩረት የሚያደርጉ ናቸው በማለት የተናገረችው በሀገራችን ወደ እውነትነቱ ያዘነብላል። አንዳንዱ እንዴት ማዕረግ ሆኖ ለአደባባይ መጠሪያ እንደበቃ አይገባኝም። ለምሳሌ ረዳት ፕሮፌሰር የሚል ማዕረግ በሚዲያ ስሰማ ግር ይለኛል። የሥራ መደብ ሆኖ ኋላ ላይ ቢመጣ ጥሩ ነበር። ነገር ግን ማዕረግ ሆኖ ስምን ሲቀድም ክብሩ የቱ ላይ እንደሆን መረዳት እቸግራለሁ። ረዳት ፕሮፌሰር ማለት የፕሮፌሰሩ ረዳት ማለት ነው። ልክ የመኪና ሹፌር ረዳት እንደምንለው ነው። የፕሮፌሰር ረዳት ነኝ ማለት ምን ከፍታ ይሰጣል? ይልቅ ኋላ ላይ አንደኛውም ፕሮፌሰር መባሉ አይሻልም? መቼም ሰው ከፈለገና ለዛ ከደከመ ማሳካቱ አይቀር። ወዳጆቼ ለምርምር ተግባር ከውጭ ሀገር ዩኒቨርሲቲ መጥተው ለስራ መስክ ስንወጣ ሾፌሩም ሌላውም የምናገኛቸው ሰዎች ሁሉ ዶክተር ያሉ ሲጠሩ ግራ ሲገባቸው ብዙ ጊዜ ታዝቤያለሁ። እንዲያውም የሚጠይቁኝ ሁሉ አሉ። ይህንን ስለማወቅ ላለመሳቀቅ ተው ብልም ክብር መቀነስ እየመሰለው ሰውሽ አይልም። እና ምግብ ቤትም፣ ገበያም፣ ሰርግም፣ ድግስም እድርም ላይ ዶክተር፣ ፕሮፌሰር አምባሳደር ኢንጂነር እንባባላለን። እዚህ ላይ ዩኒቨርስቲዎች የሚሰጡት የክብር ዶክትሬትም መደበኛ መጠሪያ መሆኑ ሲታይ ብዙ ያልተረዳነው ጉዳይ ያለ መሆኑ ግልጽ ነው። ማዕረግ ምንድን ነው? መጠሪያውስ እንዴት ነው? የሥራ ዘርፍ ማዕረግ ይሆናል ወይ የሚለው ትልቅ የፕሮቶኮል ጥያቄ ይሆንብኛል። በውጭ ዓለም ራሳቸውን ሲያስተዋውቁ እከሌ እባላለሁ ሰዓሊ ነኝ፣ እከሌ እባላለሁ ጂኦሎጂስት ነኝ ኮንስታብል ነኝ ገበሬ ነኝ ፕሮፌሰር ነኝ ይላሉ። ሰውም ሲያስተዋውቁ እንደዚያው ነውና ቀለል ይላል። ሰብአዊ ስም ቀድሞ ስራና ማዕረግ ሲከተል ተግባቦትን ከፍ ያደርጋል። በዚህች ትሑትና ቅን የሥራ ባልደረባዬና እኔ መካከል ዶክተር የሚለው ማዕረግ አጥር እንደሆነ ግልጽ ነው። ለጊዜው አጥሩ በሳጠራ የተሠራ ስለሆነ ደውላ መጠየቅ ይችላለች። አንዳንድ ጊዜ ግን የኮንክሪት ግንብ ይፈጠራል። መሪና ተመሪን ይለያያል። ህዝብና መንግስትን፣ የስራ ባልደረቦችን ይከፋፍላል። የስራ ተዋረድ ያለ የነበረና የሚኖር ቢሆንም ሰብአዊነት፣ ጓዳዊነትና ቤተሰባዊነትን ካጠፋ ኢዴሞክራሲያዊ የሆነ ግብዝ ተግባቦት መፍጠሩ አይቀሬ ነው። በሀገራችን በተለያዩ አካባቢዎች የማክበርና የመውደድ ስሞች አሉ። ማዕከላዊና ስነ ልቦናዊ መልእክታቸው መቀራረብን፣ መዋደድን ማንገስ ነው። አቦይ፣ አባቆ፣ ጋሽዬ፣ እትዬ፣ እታለም፣ እታባ ወዘተ የመሳሰሉትን ማስታወስ ይቻላል። አሁን አሁን ያመጣናቸው የክብር ስሞች ግን ማካበድና ግድግዳ መፍጠር ይመስላል። እኔ እስከ ዛሬ እንዳየሁት እንደ አቶ፣ ወይዘሮ፣ አባ፣ አቡን፣ ሼክ፣ ሀጅ፣ ወይዘሪት እንደየቋንቋችን ለዚያቻ የሆኑና የተቀራረቡ ማድረጎች ከእኛ ህብረተሰብ ስነ ልቦና ጋር የሚሄድ ያለ አይመስለኝም። የዓለምን ታሪክ የቀየሩ ብዙ ፈጠራ ለዓለም ያበረከቱ ለሰው ልጅ ልዕልና የማዕዘን ድንጋይ የነበሩ ሰዎች ዶክተር፣ ፕሮፌሰር፣ ኢንጂነር የሚል ማዕረግ ያልነበራቸው ናቸው። ማዕረግ ተሸክሞ ከሚንገዋለል በነፋስ የተገፋ ዝናብ ከሌለበት ደመና ፍሬ የሌለው መካን በለስ ከሆነው ይልቅ ያለ ማዕረግ ለአገር ወገን የሚደክሙትን ታሪክ ፈልፍሎ የክብር ማማ ላይ ያስቀምጣቸዋል። እና ምን ለማለት ነው የሰው ልጅ ክብሩ የሚመነጨው ከተግባሩና በተግባሩ ከሚያስመዘግበው ውጤት ነው ለማለት ነው።